ወደ ውጪ ሀገራት ሄዳችሁ መስራት ለምፈልጉ ወደ ዱባይ፣ ሳውዲ፣ ኳታር፣ ኩዌት በተለይ አሁን ላይ ደግሞ ለወንዶች ነው። ብዙ ጥያቄዎችን ስጠይቁ የነበር ለወንዶች እዚያ ሀገር ሄደን በካምፓኒ ተቀጥረን ለመስራት በሹፍርና ለመስራት ምን ያስፈልገናል? በመንግስት በህጋዊ ማለፍ እንችላለን ወይ? ዱባይ ላይ ቪዛም ትኬትም ቆርጠን ስንሄድ ኤርፖርት ላይ ኢሚግሬሽን ይመልሰናል። እንዳይመልሰን በህጋዊ ሂዱ እንባላለን። እንዴት ነው በህጋዊ መሄድ ምንችለው የሚሉ ጥያቄዎችን ልመልስላችሁ መጥቻለሁ ማለት ነው። ሰላም ሰላም፣ ውድ የፒኬቲዩ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። እንደተለመደው በአዲስ ቪዲዮ ተገናኝተናል ማለት ነው። ያው ቪዲዮን ስለሚመቻችሁ ወይም ደግሞ ስለምትወዱት ለእናንተ ብዬም ስለሰራው ላይክ ማድረግ ግዴታችሁ ነው። ለእኔ ደግሞ የሚጠቅመኛው ሰብስክራይብ ስለሆነ ሰብስክራይብ እንድታረጉ በአክብሮት ጠይቃለሁ ማለት ነው። አስተያየት ካላችሁና ጥያቄ ካላችሁ ደግሞ በኮሜንት ብጠይቁኝ ደስ ይለኛል፣ እንዲሁም መመልስላችሁ ይሆናል ማለት ነው። የተለየ ጥያቄና ደግሞ በግል ማናገር የምፈልጉ በቴሌግራም በግል ማናገር ትችላላችሁ ማለት ነው። አሁን ቀጥታ ወደ ጉዳይ ስገባ፣ ብዙዎቻችሁ ስጠይቁ ነበረ ለወንዶች ለስራ ለስራ ለስራ። እኔ ብዙ ቪዲዮዎችን የሰራሁት በሻንጣ ስራ ላይ በተለያዩ ስራዎች፣ እንዲሁም ደግሞ እዛ ሀገር ሄዳችሁ በኮንትራት ሳይሆን እቃ ይዛችሁ ለመምጣት ያሉ ቢዝነስ ሀሳቦችን ነበር ስሰራላችሁ የነበረው ነገር ግን ብዙዎቻችሁ ስጠይቁኝ የነበረው ከዚህ በፊትም የዛሬ ዓመት አካባቢ አንድ ቪዲዮ እንደዚሁ ሰርቼላችሁ ነበረ። በኩዌት ገንዘብ ኳታር ላይ የሚከፈል በሹፍርና እና በተለያዩ ስራዎች ለወንዶች ብዬ ቪዲዮ ሰርኬ በጣም ብዙ ጥያቄ ከሁለት መቶ በላይ ጥያቄዎች አሁን ራሱ ገብቼ እያየሁት ነበረ። ጥያቄዎች ይጠይቃችሁኛል ማለት ነው። እሱም ላይ እንዲሁም ደግሞ አዲስ ሀሳብም ስላለ በእሱ ላይ ለወንዶች ውጭ ሀገር ላይ ዱባይ ላይ ሳውዲ፣ ኳታር እና ኩዌት ላይ በሹፍርና እና በተለያዩ ሙያ ዘርፎች ላይ እንዴት አድርገን በህጋዊ መሄድ እንችላለን እና እንዴት ነው መሄድ ምን ምንድን ነው ማሟላት ያለብን የሚሉትን በዝርዝር ይዤላችሁ ቀርብ ያለው ማለት ነው። ለወንዶች ተጀምሯል አሁን ላይ ሁለት ሀገራቶች ላይ ተጀምሯል። ከሌሎች ሀገራቶችም ጋር መንግስት ስምምነት ላይ ነው ያለው። ለሴቶች ብዙ ቦታ ላይ ክፍት ነው አሁን ላይ ግን ለወንዶች ሁለት ቦታ ላይ ክፍት ነው ማለት ነው። ስለሱ ምን ምን ማሟላት እንዳለባችሁ የምነግራችሁ ይሆናል ማለት ነው። የሚያስፈልጉ ዶክሜንቶች በመጀመሪያ ወዛ ሀገር ለመሄድ ከናንተ የሚጠበቁ ዶክሜንቶች አሉ ማለት ነው። እነሱም ፓስፖርት ዋናው ነው። ይሄ ወደ ውጭ ሀገር ለመሄድ ለስራ ሚሆን ለንግድ ሚሆን ወደ ውጭ ሀገራት ላይ መሄድ ለምፈልጉ በዋነኝነት የሚያስፈልጋችሁ ፓስፖርት ነው ማለት ነው። በመቀጠል ደግሞ ከፓስፖርት ቀጥሎ ሙሉ ፎቶግራፍ ያስፈልጋቸዋል። ሴቶች ሲሄዱ አይታችሁ ከሆነ ወደ አረብ ሀገር ላይ ቆመው ቀጥታ ሙሉ እግራቸውም እጃቸውም የሚያሳይ ነጭ ባግራውንድ የሆነ ፎቶ ያስፈልጋቸዋል። ይሄ ለወንዶቹም ያስፈልጋል ማለት ነው። ለምን እንደሚያስፈልግ በኋላ ላይ የምነግራችሁ ይሆናል። ከዛ በመቀጠል ደግሞ ምንድን ነው ከኛ የሚያስፈልገው ለሚለው ሲኦሲ ነው። ይሄ ነው ኤርፖርት ላይ ኢሚግሬሽን አላሳልፍም የሚለው። ሲኦሲ ከሌላችሁ፣ አሻራ ከሌላችሁ እዛ ሀገር ሄዳችሁ ብትጠፉ መንግሥት ሊያውቅበት የሚችለው መንገድ ስለሌለ ሲኦሲ እንድትማሩ እንዲሁም ደግሞ አሻራ እንድትሰጡ መንግሥት አስገድዷል ማለት ነው። ወደ አረብ ሀገራት ሄደው ስራ መስራት ለሚፈልጉ ለወንዶችም ለሴቶችም ይሄንን አስገድዷል። ስለዚህ ሲኦሲ መማ የመማር ግዴታ ነው ማለት ነው። ሲኦሲ የምትማሩት በየሀገራቱ ያላችሁበት ቦታ ላይ ቴክኒክና ሙያ ትምህርት ቤቶች አሉ። እዛ ፓስፖርት ይዛችሁ በመሄድ ወደ ውጭ ሀገር ለመሄድ ፈልጌ ነው ሲኦሲ ልማር ነው ስትሉ ከ2 ከ1500 እስከ 2500 ከዛ አይበልጥም ከዚህ ቀደም በሆነ ሰው ቼክ አድርጌ ስለነበረ ማለት ነው። ከዛ ስለማይበልጥ እስከ 2500 ብር ነው። 15 ቀን ነው የምትማሩ። በ15 ቀናችሁ ውስጥ ሲኦሲያችሁን ትጨርሳላችሁ። ስለዚህ ሲኦሲ መያዝ ግዴታ ነው ማለት ነው። ከዛ በመቀጠል አሻራ ነው። አሻራ ደግሞ የምትሰጡት ሲኦሲን ከተመዘገባችሁ በኋላ እነሱ ራሱ ይልኳችኋል። እዚህ ቦታ ሄዳችሁ አሻራ ስጡ ትባላላችሁ። ፓስፖርታችሁንና የሲኦሲ የተመዘገባችሁበትን ወረቀት ይዛችሁ ስትሄዱ እዛ አሻራ ትሰጣላችሁ ማለት ነው። ጣታችሁን የጣት አሻራ ትሰጣላችሁ። ከዛ በኋላ ሲኦሲያችሁን ትማሩና የሲኦሲ ዶክሜንት ይሰጣችኋል ማለት ነው። አሁን በጠቅላላ የሲኦሲ ወረቀት፣ አሻራ፣ ሙሉ ፎቶግራፍ እና ፓስፖርታችሁን ይዛችሁ ከዛ በኋላ ወደ ኤጀንሲ ትሄዳላችሁ ማለት ነው። ወደ ኤጀንሲ ስትሄዱ እዛ የወጣ ዘርፍ ላይ አሁን ላይ ከአምስት በላይ የወንዶች የወጡ ዘርፎች አሉ። እሱም በሹፍርና፣ በህክምና፣ በጥበቃ እና በአጋዥነት ሆቴል ቤቶች ላይ እቃ በመሸከም ምናምን በአጋዥነትና በካምፓኒ ውስጥ ተቀጥሮ መስራት ነው። አሁን ላይ ግን ኤጀንሲዎች እየሰሩ ያሉት ወይም ደግሞ ወንዶችን እየላኩ ያሉት በህክምና ላይ ያሉ ዶክተር እና ነርሶችን እንዲሁም ደግሞ ሹፌሮችን ነው። ሹፌሮችን ነው በብዛት ወንዶች አሁን ላይ እየሄዱ ያሉት በተለይ ዱባይ ላይ እና ሳውዲ ላይ እየሄዱ ይገኛሉ። እሱም በሹፍርና ነው ማለት ነው ስለ እዚህ ቅድም ካሟላችሁት ከአሻራ ከሲኦሲ ከሙሉ ፎቶግራፍ እና ከፓስፖርቱ በስተቀር ሹፌርነን ብላችሁ ስትሄዱ መንጃ ፍቃድ የሚያስፈልጋችሁ ይሆናል ማለት ነው። መንጃ ፍቃዱ ከሁለት ዓመት በላይ ሆኖት የታደሰ መሆን አለበት። ከዛ በመቀጠል ማኗልም አውቶማቲክም በደንብ መንዳት የምትችሉ መሆን አለባችሁ። ለምን እዛ ሀገር ሄዳችሁ ቀጥታ እዚህ ሀገር ተፈራርማችሁ ስለሆነ፣ ወይም ደግሞ ጨረሳችሁ በኮንትራት ስለሆነ የምትሄዱት ሌላ ስራ፣ ሌላ ዘርፍ አትሄዱም። ቀጥታ ሹፍርና ስለሆነ እዚሁ ሀገር ላይ እርግጠኛ መሆን አለመሆናቸው ማረጋገጥ ስለሚፈልጉ ኤጀንሲዎቹ መንዳት አለመንዳታችሁን ቼክ ሊያደርጉም ስለሚችሉ ማኑዋልም አውቶማቲክም በደንብ መንዳት መቻል አለባችሁ። የመንጃ ፈቃዱ አይነት ከአውቶሞቢል ጀምሮ ይቻላል። አውቶሞቢል ህዝባንድ፣ ከዛ በላይ ይቻላል። እዛ ሀገር ሄዳችሁ የምታገለግሉት ድርጅት ላይ ብቻ ሳይሆን የግለሰብ ሹፌርም ሆናችሁ መግባት እድላችሁ ሊሆን ስለሚችል ያ አይታወቅም። እንደ ሴቶቹ ሌላችሁ ሴቶች አሁን የሚገቡበት ቤት አይታወቅም። ልጅ ያለበት ቤት ሊሆን ይችላል፣ ላይኖርበት ይችላል፣ አይታወቅም። በቃ ብዙ ሰው ያለበትም ሊሆን ይችላል፣ ላይሆንም ይችላል። ስለዚህ እናንተም እንደዛው የምትሄዱበት ካምፓኒም ሊሆን ይችላል፣ የግለሰብ ቤትም ሊሆን ይችላል። ስለዚህ እሱን እናንተ ማወቅ ስለማችሉ ለእናንተ ግን ሙሉውን ለምዳችሁ ወይም ደግሞ አውቃችሁ ብትሄዱ መክራችኋለሁ ማለት ነው። ስለዚህ በሹፍርና ለምትሄዱ መንጃ ፈቃዳችሁ ከአውቶሞቢል በላይ የሆነ ትችላላችሁ ማለት ነው። ከሁለት ዓመት በላይ መሆን አለበት እሱን ወደ ኤጀንሲ ይዛችሁ ስትሄዱ ኤጀንሲዎቹ ራሱ የሚመሯችሁ ይሆናል። ይህንን ይዛችሁ ሄዳችሁ ያወጣችሁበት ቦታ ኢንተርናሽናል እንዴት እንደምታደርጉ፣ ወረቀት እንዴት እንደምታወጡ፣ እሱን ደግሞ አውተንቲኬት እንዴት እንደምታረጉ ራሳቸው ኤጀንሲዎቹ ይህንን ነገር መንገዱን ያሳያችኋል ማለት ነው። እናንተ ግን ወደ ኤጀንሲ ስትሄዱ ሲኦሲ አሻራውንና ሙሉ የቁም ፎቶግራፉን ሶፍት ኮፒውንም ሀርድ ኮፒውንም ከዛ ፓስፖርታችሁን ይዛችሁ መሄድ አለባችሁ ማለት ነው። የስራ ዘርፎቹ ደግሞ ጥበቃ፣ እነ በአጋዥነትና በካምፓኒ የሚጀመር ሰዓት ላይ በጣም ብዙ ሰዎችም የሚሄድ እድል ይኖራቸዋል ማለት ነው። እድሜ ላይ ከ20 ዓመት እስከ 45 ዓመት ድረስ ይቻላል። ከ20 ዓመት እስከ 45 ያሉ ወንዶች ይህንን ስራ ሄደው መስራት ይችላሉ፣ በመንግስት በህጋዊ ማለት ነው። ከዛ በመቀጠል ማሟላት ያለባችሁ ነገር የሚለው ምንም አይነት የጤና እንከን መኖር የለበትን። ያው እሱ ደግሞ ሜዲካል ስለምታወጡ በኋላ ላይ የምታውቁት ይሆናል ማለት ነው። ከዛ ለሁለት ዓመት ኮንትራት መፈረም የሚችል ይላል ወረቀቱ ላይ ማለት ነው። ለሁለት ዓመት ከሁለት ዓመት በታች ስንመለሳቸውም በአንድ ዓመት ከስድስት ወር እንመለስ ማለት አትችሉም ለምን ለሁለት ዓመት ኮንትራት ፈርማችሁ ስለሆነ የምትሄዱት ከሁለት ዓመት እና ከዛ በላይ መቆየት የምፈልጉትን ያህል መቆየት ትችላላችሁ ኮንትራቱ ግን በሁለት በሁለት ዓመት የሚታደስ ይሆናል ማለት ነው እና ይህንን ኤጀንሲዎቹን የት ነው የምናገኘው መሄድ የምንፈልግ ሰዎች ይህን ዶክሜንት ካሟላን በኋላ የት ነው የምንሄደው ለምትሉ አብዛኞቹ መርካቶ ተክለሃይማኖት እና ፒያሳ ላይ ያሉ ኤጀንሲዎች በጠቅላላ ሳውዲ እና ዱባይ ላይ ክፍት አድርገዋል ይሄ እናንተ በቃ አዲስ አበባ ለሄዳችሁ ተክለ ሃይማኖት አካባቢ ብትሄዱ በጣም ብዙ ኤጀንሲዎች አሉ። ብትጠይቁ ብዙ ሰው ይነግራችኋል። ፒያሳም እንደዛው አሉ። እዛ ኤጀንሲ ሄዳችሁ ይህንን ዶክሜንት አሟልታችሁ እንደዚህ እንደዚህ ለመሄድ ፈልጌ ነው ስትሉ ቀጣዩን ስቴፕ እነሱ ይነግራችኋል። እነሱ ደግሞ የማይልኩ ከሆነ እዚህ እዚህ ኤጀንሲ መሄድ አለባችሁ ወይም ደግሞ እዚህ እዚህ ኤጀንሲ ሂዱ ብለው መንገዱን የሚያሳያችሁ ይሆናል ማለት ነው። ስለዚህ መርካቶ፣ ተክለ ሃይማኖት ፒያሳ አካባቢ ያሉ ኤጀንሲዎች በጠቅላላ ይህንን ጀምረዋል ማለት ነው። ስለዚህ ህጋዊ ነው። ህጋዊነቱን ደግሞ በምን እናረጋግጥ የምትሉ ከሆነ ከእናንተ አምስት ሳንቲም ገንዘብ አይቀበሉም። በህጋዊ ከሆነ ምንም አይነት ገንዘብ አይቀበሉም ማለት ነው። ከእናንተ ወጪ ሊሆን የሚችለው እና ትልቁ ነገር አንዳንድ ወረቀቶችን አውተንቲኬት ለማስደረግ የምከፍሉ ገንዘብ ሊኖር ይችላል። ከዛ በመቀጠል ደግሞ ዋናውና ወሳኙ ሜዲካል ነው። ሜዲካል ወደ እነዚህ ሀገራት ስትሄዱ ሆስፒታሎቹን እነሱ ናቸው የሚነግሩት። የኩዌትና ሳውዲ ላይ አንድ ሐኪም ቤት ይመስለኛል፣ አይ ቲንክ እርግጠኛ አይደለውም ከስድስት ሺህ እስከ አስራ ሁለት ሺህ ከዚህ በላይ አይሆንም። ሜዲካል እኔ በቅርቡ ለሌላ ሀገር ሜዲካል ያሰራውት ነበር ዘጠኝ ሺህ ብር ነው የፈጀብኝ ሙሉ ሜዲካል ወረቀቴን አውጥቼ እስክጨርስ ዘጠኝ ሺህ ብር ነው የፈጀው ማለት ነው። ስለዚህ ሜዲካል ወጪ በእናንተ ነው፣ ኤጀንሲውም አይከፍልም፣ የዛም ሀገር ያለ ሰው አይከፍልም። ከኤጀንሲ ውጭ ያለው ግን የእናንተ ፎቶግራፍ ተልኮ እዛ አይቶ የመረጣችሁ ሰው የትኬት ወጫችሁን እንዲሁም የቪዛ ወጫችሁን ሙሉ በሙሉ እሱ ነው የሚችላችሁ። ስለዚህ ምንም አይነት ወጪ አይኖርባችሁ ማለት ነው። ውድ የፒኬቲቭ ተከታታዮቼ እንግዲህ በዚህ መሰረት ኤጀንሲ ሄዳችሁ በሹፍርና እና ህክምናው ላይ የህክምና ወረቀት ወይም ደግሞ የዩኒቨርሲቲ ወረቀት እንዲሁም ደግሞ እየሰራችሁበት ያላችሁ በኮሌጅ ሞታችሁ ከሆነ እሱ ወረቀት ያስፈልጋችኋል። እሱ እሱን አሟልታችሁ ከሄዳችሁ በህክምና ሚሄድ ትችላላችሁ። ነገር ግን አሁን ላይ ፎከስ ያደረኩት በሹፍርና ለመሄድ በጣም ብዙ ሰዎች ስለጠየቃችሁኝ እና ከኤርፖርት ብዙ ወጪ አወጣችሁ ስለተመለሳችሁ በእንደዚህ አይነት መልኩ በህጋዊ ብትሄዱ ይሻላል ብዬ ስላሰብኩ ይህን ቪዲዮ ልሰራ ተገድጃለሁ ማለት ነው። እውነተኛነታቸውን በምን እናረጋግጣለን የሚለው፣ ያው ምንም ብር ካልጠየቋችሁ እውነተኛ ናቸው ማለት ነው። ውድ የፒኬቲ ተከታታዮቼ ጥያቄ ካላችሁ በኮሜንት ላይ ጠይቁኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። ሌላ ጥያቄ በግል ማናገር ለምፈልጉ ደግሞ በቴሌግራም አናግሩኝ ማለት ነው። ለሴቶቹ ቀጣይ ቪዲዮ እምሰራ ይሆናል ማለት ነው። ለነሱም በኤጀንሲ ብቻ ምንም ክፍያ ሳይከፍሉ የሚሄዱበትን ኤጀንሲዎችን የምነግራችሁ ይሆናል እና የሚያስፈልጉ ነገሮችን ሙሉ በሙሉ የሰራሁት ቪዲዮ ያለ እሱን ደግሞ ቀጣይ እምለቅ ይሆናል ማለት ነው። ውድ የፒኬቲቭ ተከታታዮች ስላዳመጣችሁ በጣም አመሰግናለሁ። ይመቻችሁ።